ሰላም ሰላም ሰላም እንዴት ናችሁ የሳይኮ ዋይዝ ዩቱብ ቻናል ተከታታዮች ዛሬ ደግሞ የመጣውላችሁ በኦፕሬሽን መውለድ ጥቅሙና ጉዳቱ የሚለውን ሀሳብ የትንሽ እንወያያለን ማለት ነው እንግዲህ ህጻናት እንግዲህ ይህችን ዓለም በሁለት አይነት መንገድ ይቀላቀላሉ በምጥ ወይም ደግሞ በኦፕሬሽን ወይም ደግሞ ሰርጂካል ዲሊቨሪ ባይ ሲዛሪያን ሴክሽን የምንለው ነው። እንግዲህ በአሁኑ ወቅት የህክምና አማራጭ ያላቸው እናቶች አምጦ ከመውለድ ይልቅ በኦፕሬሽን መውለድን እንደተሻለ አማራጭ ሲወስዱት ይታያል። አንዳንድ የህክምና ባለሙያዎችም በሁለቱም መንገድ መውለድ ያለውን ጠቀሜታና የጎንዮሽ ጉዳቶቹን አስረድተው ውሳኔውን ለእናቶቹ ከመተው ይልቅ በኦፕሬሽን እንዲወልዱ እናቶችን ሲገፋፉ ይታያል። ይህም በተለይ ደግሞ በግል የጤና ተቋማት ላይ አብዛኛውን ይታያል። ለመሆኑ በኦፕሬሽን መውለድ መቼ መፈቀድ አለበት፣ ወይም ደግሞ በኦፕሬሽን መውለድ ያለው ጥቅምና ጉዳትስ ምንድን ነው የሚለው እናያለን ማለት ነው። እንግዲህ በኦፕሬሽን መውለድ መቼ መወሰን አለበት የሚለው እንግዲህ ኦፕሬሽን መውለድ መቼ መወሰን አለበት የሚለውን ለመወሰን እንግዲህ አንዲት እናት በሲዜራን ሴክሽን ወይም ደግሞ በኦፕሬሽን እንድትወልድ ሊያደርጋት የሚችሉ ነገሮች ብዙ ቢሆንም ጥቂቶቹን ግን እናያለን። ከነዛ ውስጥ እንግዲህ ከነዛ ውስጥ እንግዲህ አንዱ ወይ በእናትዮዋ ምክንያት ነው ወይም ደግሞ በልጁ ምክንያት ሊሆን ይችላል፣ የኦፕሬሽን እንዲሰራ የሚያስገድደው ማለት ነው። ስለዚህ በእናትዮዋ ምን አይነት ኮንዲሽኖች ወይም ደግሞ ሁኔታዎች ሲኖሩ ነው ኦፕሬሽን እንዲሰራ የሚያስገድደው? እንግዲህ እናትዮዋ ከዚህ በፊት ኦፕሬሽን ከነበራት ይሄ ሁሉም ላይ ላይሰራ ይችላል። ነገር ግን ሁለትና ሁለትና ከዛ በላይ ያላቸው ቀጣይ በማህፀን እንዲወሉ አይመከርም፣ ወይም ደግሞ አይገፋፋም፣ ምርጫም አይሰጣቸውም እንደኛ ሀገር ኮንቴክስት ማለት ከዛ ውጪ ሐኪምሽ የማህፀን ጥበት አለ ብሎም ከሆነ በኦፕሬሽን እንድትወልጂ የሚያስገድድ ባህሪ ነው ማለት ነው። የእንግዲህ ልጅ ቀድሞ መድማት፣ እንግዲህ የእንግዲህ ልጅ መድማት ካለ ልጁን ለማዳን ሲባል ምን ይሰራል ማለት ነው። በኦፕሬሽን እንድትወልጅ ያስገድድሻል ማለት ነው። ሌላኛው እንግዲህ ከእንግዲህ ልጅ ጋር ተያይዞ ምንድን ነው የእንግዲህ ልጁ ቀድሞ መምጣት ወይም ደግሞ የታችኛው የማህፀንሽ በር አካባቢ ላይ ለጠፍ የሚል ከሆነ ልጁ ለመውጣት ስለሚያለግተው ወይም ደግሞ ለመውጣት በሚታከክበት ሰዓት ላይ የመድማት ባህሪ ስለሚኖረው ይህ በኦፕሬሽን እንድትወልጅ ከሚያስገድዱች መካከል ነው ማለት ነው። ከዛ ውጭ የልብ በሙድ ያተነፋፈሱ የመሳሰሉ ችግር ካለበት ነው። ይህ እንግዲህ ጽንሱን ለማዳን ወይም ደግሞ በሕይወት እንዳለ ለማውጣት የሚደረግ አስገዳጅ ሁኔታ ነው ማለት ነው። በመጨረሻም ደግሞ ጽንሱ የሚከላከል እጢ ካለ ወይም ደግሞ የማህፀን ጫፍ ካንሰር ካለም ይሄ በኦፕሬሽን እንድትወልድ ከሚያስገድዱሽ ባህሪያቶች ውስጥ አንዱ ነው ማለት ነው። እንግዲህ ከዛ ውጭ ደግሞ በጽንሱ ምክንያት ደግሞ ሊያስገድዱሽ የሚችሉ ነገሮች ምንድን ናቸው ነው እንግዲህ የልጅ መታፈን ካለ፣ መንታ ልጆች ከሆነው መንታ ማለት መንታ እንግዲህ ለሁሉም ኦፕሬሽን ይሰራል ማለት አለም መንታ ስላደረገች ሁሉም በኦፕሬሽን ትወልጃለች ማለት አለም። ነገር ግን መንታ ሆኖ የመጀመሪያው ልጅ በቂጡ ከመጣ ሁለተኛውም ደግሞ መንታ ሆኖ እንግዲህ እስከሚጠበቅበት የእርግዝና እድሜ ድረስ በራሱ ምጥ ካልጀመረ ይሄም በአስገዳጅ ሁኔታ ኦፕሬሽን እንዲሰራልሽ የሚያደርግ ባህሪ ነው ማለት ነው። ከሁለት በላይ ፅንስ ካለ ወይም ትሪፕል ኳድራ ትሪፕል የምንላቸው ሶስት፣ አራት የሆኑ ልጆች ካሉ ይህም በማህፀን እንድትወልጂ ስለማይመከር በኦፕሬሽን እንድትወልጂ ከሚያስገድዱሽ ነገሮች አንዱ ነው ማለት ነው። ከዛ በተጨማሪ ደግሞ እትብቱ በድንገት ከወጣ፣ እንግዲህ እትብት በድንገት ከወጣ የልጅ መታፈልና ህይወት መጥፋት ስለሚኖር ይህም ወዲያውኑ ይቻል በአፋጣኝ ፓትና ውስጥ ኦፕሬሽን ቢሰራ ሰክሰስፉል የሆነ ወይም ደግሞ ውጤታማ የሆነ አመርቂ ውጤትን ለማግኘት ቶሎ መሰራት አለበት። እንግዲህ ከዚህ ጋር ተያይዞ በእኛ ሀገር ጽንሱ ከአራት ኪሎ ግራም በላይ ግምታዊ ከሆነ ትልቅ ይባላል። ለዛም በምጥ ማምጫ ወይም ደግሞ የምጥ መርፌ እንድትውል አይመከርም ማለት ነው። ጽንሱ አመጣጡ ላይ ችግር ካለ በጎኑ ከመጣ እግሩ ቀድሞ ከወጣ ጭንቅላቱ የሚፈለገው መንገድ ሆኖ ካልመጣም፣ ይሄም አስገዳጅ ሁኔታ ኦፕሬሽን እንድትወልድ ይደረጋል ማለት ነው። ከዚህ በኦፕሬሽን መውለድ ጥቅሙ ምንድን ነው? ወይም ጠቀሜታው ምንድን ነው? በኦፕሬሽን መውለድ ከማህፀን ጋር ሲወዳደር ማለት ነው። በአስቸጋሪ ሁኔታ ውስጥ ያሉ እናቶችን እና የፅንሱ ሁኔታ ይታደጋል። እንግዲህ ቅድም እንደዘረዘርናቸው ከእናት በእናትየዋ ምክንያት የሚሰራው ኦፕሬሽን እና በልጁ ምክንያት የሚሰራባቸው ሁኔታዎች አሉ ብለናል። ስለዚህ የመጀመሪያው ጠቀሜታ በአስቸጋሪ ሁኔታ ውስጥ ያሉ እናቶችን እና በማህፀን ውስጥ ያለውን ለመርዳት ነው። ሁለተኛው እናቶች በምጥ ወቅት ሊሰማቸው የሚችለውን የተራዘመ ስቃይ ያስቀራል። እናቶች ለ18 ሰዓት፣ ለ24 ሰዓት ሊያምጡ ይችላሉ። ስለዚህ ሌላኛው ጥቅም ምንድነው? ይሄን ያስቀራል ማለት ነው። ከዚህ ወደ ጉዳቱ ደግሞ ስንሄድ ጽንሱን ለማውጣት የሚቀደደው የሰውነት ክፍል ለመዳን ጊዜ ይወስዳል፣ በሰውነት ላይ ጥሎት የሚያልፈው ጠባሳም በቀላሉ የሚድን አይደለም። የእናቶችን የሆስፒታል ቆይታ ያራዝማል። በኦፕሬሽን የሚወለዱ እናቶች በፍጥነት አገግመው ልጃቸውን ለማጥባት ሆነ ለማንከባከብ ይቸገራሉ። የመጀመሪያ ልጃቸውን በኦፕሬሽን የወለዱ እናቶች ቀጣይ ልጃቸውን በተመሳሳይ ሂደት እንዲወሉ ሊገደዱ ይችላሉ። ነገር ግን አንዴ በኦፕሬሽን ከወለደች በኋላ ለቀጣይ እርግዝና አምጣ የምትወልድበት አመት ወልበት እድል ይመቻች ይችላል። ነገር ግን ፕሪ ሪኩዌስቶች አሉ፣ ወይም ደግሞ ማሟላት ያለባቸው ቅድመ ሁኔታዎች አሉ። እነዛን ካሟላች ነው አንዴ በኦፕሬሽን ከወለደች በኋላ ቀጣይ በምጥ መውለድ ትችላለች፣ አትችልም የሚለው ኮንዲሽኖቹ ታይታው ማለት ነው። እንግዲህ በማህፀን ላይ ተደጋጋሚ ጠባሶችን ያስከትላል። ሌላኛው ጉዳቱ ቁስሉ ደግሞ በቶሎ ካልዳነ ዳግም የማህፀን ግድግዳ ላይ ከሌላ የሰውነት ክፍል ጋር ጠበቅ ይችላል። በምጥ ከሚወልዱ እናቶች ይልቅ በኦፕሬሽን የሚወልዱ እናቶች ለከፍተኛ ደም መፍሰስ ወይም ደግሞ ኢንፌክሽን ተጋላጭ ናቸው። በተለይ በተለይ ደግሞ ይሄ ቀጠሩ ተይዞላቸው በኦፕሬሽን የሚወልዱ እና ድንገተኛ በኦፕሬሽን የሚወልዱ እናቶች ሲወዳደሩ እንግዲህ ከማዕፀንጋ ካለው በ20 ፐርሰንት እጥፍ በ20 ፐርሰንት ጭማሪ ኢንፌክሽን ተጋላጭ የመሆን እድላቸው ሰፊ ነው። ከዛም በዘለለ ደግሞ ምን ያጋጥማቸዋል ከወለደች በኋላ የማህፀን ወዲያውኑ የአለመኮማተር ባህሪ ስለሚኖረው ምን ያደርጋሉ ማለት ነው፣ ከወሊድ በኋላ የከፍተኛ ደም መፍሰስ ተጋላጭ ያደርጋቸዋል ማለት ነው። ሌላኛው እንግዲህ ሌላኛው ጉዳት በኦፕሬሽን ሂደት ውስጥ የሽንትና የሰገራ ማስተላለፊያ ቱቦዎችን ሊጎዱ ይችላል። ምክንያቱም የሚጠቀሟቸው መሳሪያዎች ስላሉ እነዛ መሳሪያዎች ደግሞ ለምን ተጋላጭ ያደርጉናል ማለት ነው ለሰገራና ለሽንት ፊኛ መጎዳት ያጋልጡናል ማለት ነው። እንግዲህ እነዚህን ካየን በማህፀን አምጦ የመውለድ ጥቅሞችን ኮምፕሬሽን ከኦፕሬሽን አንጻር ደግሞ ማወዳደር ያስፈልጋል። ምክንያቱም የተሻለ የትኛው ነው የሚለውን ለማወቅ ማወዳደሩ የተሻለ አማራጭ ስለሆነ ማለት ነው። እንግዲህ በማህፀን መውለድ ኢንፌክሽን የመጋለጥ እድልን ይቀንሳል። የመጀመሪያው ለከፋ የደም መፍሰስ እድልን ከኦፕሬሽን መውለድ አንጻር ሲነጻጸር አነስተኛ ነው። የእናንተ እናቲቱ ከወለደች በኋላ ሆስፒታል ለህክምና የሚቆየው ጊዜ አነስተኛ ነው እ በወለደች በሰላሳ ደቂቃ ውስጥ ያለምንም ችግር ልጇን ማጥባት ትችላለች። ለተለያዩ የማደንዘዣ መድኃኒቶች የመጋለጥ እድሏን ከወሊድ በኋላ ሊመጡ የሚችሉ የማደንዘዣ መድኃኒት የጎንዮሽ ጉዳቶችንም እንደዚሁ ትቀንሳለች። በቀጣይ እርግዝና ላይ አሉታዊ ተጽዕኖም ይህ አይኖራትም ማለት ነው ወይም ደግሞ መልካም የሆነ የእርግዝና ኤክስፒሪንስ ወይም ደግሞ ተሞክሮ ይኖራታል ማለት ነው። ስለዚህ ስለዚህ አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ሁሌም እናቶች አምጠው ቢሆሉ እንመክራለን። ጥያቄ፣ አስተያየት ካላችሁ ኮሜንት ላይ ላኩልኝ። ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ኢንቦክስ አርጉልኝ። የሳይክ ዋይዝ ቤተሰብ ያለናቸው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ በሆኑም ስምን